እሱ ሁሌም ሲጠየቅ ከማይረሳቸው የእግር ኳስ ሜዳ ገጠመኞቹና ታሪኮቹ መካከል አንዱ አድርጎ ይጠቅሰዋል። ሰኔ 26 ቀን 2002 እንደ ጎርጎሮሲያኑ የዘመን ቀመር። ጁን 26 2002 ይላል በ2002ቱ የኮሪያ ጃፓን ያለም እግር ኳስ ዋንጫም ብራዚል በግማሽ ፍጻሜ ከቱርክ ጋር ተገናኝታለች በሉዊስ ፊሊፔ እስኮላር የሚሰለጥነው ያ ቡድን እጅግ አስደናቂ የውድድር ቀናቶችን አሳልፏል በዛ ያለም እግር ኳስ ዋንጫም የዋንጫ ባለቤት በመሆን አምስተኛ ጊዜ የዓለም እግር ኳስ ዋንጫን ማስቀረት የቻለበት ታሪክ የብራዚል ብሔራዊ እግር ኳስ ቡድን እንዲያስመዘግብ ሆኗል። የዛ ቡድን የበላይና አባወራ ደግሞ እርሱ ነበረም። ጁን 26 ቀን 2002 እንደ ጎርጎሮሳያኖ የዘመን ቀመር ብራዚል ቱርክን አንድ ለባዶ ስትረታም፣ የብራዚል የጎል አስቆጣሪነት ሚናውን ሮናልዶ ሉዊስ ናዛሪዮ ደሌማም ኤል ፌናሚኖ መውሰድ ችሎ ነበረም። በጨዋታው ላይ ሮናልዶ ጎሏን አስቆጥሮም ብራዚል ለፍጻሜ ቀና ስትል የ1998ቱ ያለም እግር ኳስ ዋንጫ ቁጭት ጉዳትና ተያያዥ ጉዳዮች አንገቱን አስደፍተውት የነበሩት አልፈናሚኖም ከብራዚል ብሔራዊ እግር ኳስ ቡድን ጋር እኩል ቀና ያለበት ሆኗል። ሶስቱ አሮች ሪቫልዶ፣ ሮናልዶ ና ሮናልዲኒዮ ጋውቾ ዴአሴስ ሞሬራ በደመቁበት በዛኛው የዓለም እግር ኳስ ዋንጫ የሉዊስ ፊሊፔ ስኮላሬ የቡድን ግንባታ በእጅጉ ተደንቋል። የማጥቃቱ ፍሌቨር እጅግ አስደናቂ ነበረ። ሶስቱ አሮች ሮናልዶ፣ ሪቫልዶ ና ሮናልዲኒዮ በአማካይ ቦታ ላይም የቡድኑ ባላንስ ተደንቋል። በመከላከል ቀጠናው ደግሞ እርሱ ያለበት ክፍል እጅግ የተረጋጋ ነው። እኔ በሕይወቴ ከማረሳቸው ገጠመኞቼ አንደኛው ነው ይለዋል። ክብራትና ክብራን አድማጮቼም፣ ዛሬ የምታስታውሱት የዘጠናዎቹ የእግር ኳስ ፈርጥን ታሪኩን ላጋራችሁ ወደድኩኝ። ማርኮስ ኢቫንጀሊስታ ዲሞሪያስ ይባላል በሙሉ የመዝገብ ስሙ ሲጠራም ሁላችንም በምናውቀውና ሁላችሁም በምታውቁት አጭር ስሙ ካፉ ዛሬ እናስታውስላችኋለን። ሰኔ 7 ቀን 1970 እንደ ጎርጎርሳኑ የዘመን ቀመር በብራዚል ተወልዷል። ካፉም የእግር ኳስ ዘመኑን በሳኦ ፓሎ ጀምሮም በኤሲ ሚላን እግር ኳስ ክለብ በተንቆጠቆጠ ክብርና ታሪክ ማጠናቀቅ ችሏል። ለብራዚል ብሔራዊ እግር ኳስ ቡድን ከ1990 እስከ 2006 ለ16 ዓመታት በ142 ጨዋታዎች ላይ በመሰለፍ እጅግ አስደናቂ ታሪክን በመፍጠር እስካሁንም ያልተደፈረ ሪከርድን ይዞ መቆየት ችሏል። የካፉ ወላጆች ወላዶች ናቸው። እነኝ ወላጆቹም ከወለዷቸው ስድስት ልጆች መካከል አንደኛው እርሱ ካፉም በዓለም እግር ኳስ መድረክ ላይ የሚደነቅ እጅግ የሚወደድ ሆኗል። በብራዚል ካፉ ሪንጋ የተባለው ተጫዋችን ለማስታወስ ቅጽል ስም ወጥቶለት ካፉ ተባል እንጂ ቤተሰቦቹ ወደዚህ ምድር ከመጣ በኋላም ያወጡለት የመዝገብ ስሞ ማርከስ ኤቫንጀሊስታ ዲሞሪያስ ይባላል። ይህ ድንቅ እግር ኳሰኛም በዓለም እግር ኳስ ታሪክ በርካታ የሚባሉ ስኬቶችን ማስመዝገብ ችሏል። ታሪካዊው ወይም ደግሞ ደ ሌጀንድሪ የሚባለው ብራዚላዊ የእግር ኳስ ተጫዋች በዓለም ላይም ድንቅ ከሚባሉ የፉልባክ ተጫዋቾች እጅግ የሚደነቀውና የሚወደደው በክብር የሚጠራውም እርሱ ሆኗል። ካፉ የእግር ኳስ ህይወቱን በሳኦ ፖሎ ጀምሮም ሮማና ኤሲ ሚላን ላይ የተንቆጠቆጠ ታሪክን ይጻፍ እንጂ ብዙ የሚነገሩ ብዙ የሚወደሱ ታሪኮች ያሉት እንደሆነም እንዲሁ የሚታወቅ ነው። የእግር ኳስ ህይወት በስተመጨረሻ እንዲያምሮ በርካቶች እንደ ቤተሰባቸው ስም እንዲያስታውሱት ይሁን እንጂ በ1980ዎቹ እግር ኳስ ለመጫወት የሄደባቸው ክለቦች ሁሉ ችፍ ሂድ ከዚህ ብለው እንዳሰናበቱት ታሪኩ ላይ ተጽፎ ይገኛል። በ1980ዎቹ መጀመሪያ ላይ ይላል የታሪኩ መነሻም ኮረንቲያስ፣ ፓልሜሪያስ፣ ሳንቶስ እና አትሌቲኮ ሚኔሮ የተባሉ ቡድኖች እንዲሁም ደግሞ ፖርቹጌዛም አይ አታስፈልገንም ብለውም ከቡድን ዝርዝራቸው ውጭ አድርገውት ነበረም። በ1988 ገደማ ግን የሳኦ ፖሎ እግር ኳስ ክለብ ካፉን ወደ ቡድኑ ቀላቀለውም፣ የቡድኑ ወጣት ስብስብ ውስጥ ያዘውም። በዛው ዓመት ካፉ ድንቅ ጊዜን አሳለፍም። በኮምፔናቶ ፓውሊስታም ካፉ የዋናው ቡድን አባል በመሆን ስኬታማነቱን እጅግ በአስደናቂ መልኩ ከፍ እያደረገ ሄደም። የእግር ኳስ ህይወት ከፍታ ላይ አንድ ስሙ ጎልቶ የሚነገር በትልቁ የሚጠራ ሰው አለም። ቴሌ ሳንታናም የካፉ አሰልጣኝ ሆኖም ትልቅ ስራ በዚህ ተጫዋች ላይ ሰርቷል። የአማካይ ስፍራ ተጫዋች እንዲሆን አሰበም። በቀኝ በኩል እንዲሁም ደግሞም ዊንግባክ ባክ ላይም እንዲጫወት አደረገው። ከዛ በኋላ ካፉ ወደኋላ ተመልሶም ከመስመር የሚያደርገው ሩጫም እጅግ አስደናቂ እንዲሆን ሆነም። በእግር ኳስ ላይ ስኬታማ የሚባሉ ጊዜያቶችን በሙሉ አሳለፈም። በሀገሩ ብራዚል የጀመረው የእግር ኳስ ህይወቱም ወደ አውሮፓ መንገድ ከፈተለት። ካፉ ወደ ጣሊያን ሴሪያ ለማቅናት በበርካታ ክለቦች ይጠየቅ ጀመረም። የሮማው የቡድን አጋሩ ፋቢዮ ጁኒየር፣ ጉስታቮ ብራቲናም፣ ሌሎችም ስለ ካፉ ድንቅነት ተናግሯል። ዲዳ በኤሲ ሚላን ቤት የቡድን አጋሩ ሆኗል። የአገሩ ልጅ ግብ ጠባቂውም በርካታ ታሪኮችና የማይነጥፉ መገለጫዎች የዚህ ብራዚላዊ መገለጫ ሆነዋል። ካፉ በእግር ኳስ ተጫዋችነት ዘመኑ ብዙ የሚባሉ ስኬቶችን አስመዝግበዋል። ከሳውፖሎ ከሮማ እና ከኤሲ ሚላን ጋር በመሆን ዋንጫዎችን ማንሳት ችሏል የወርልድ ካፕ ስኬትንም ከብራዚል ብሔራዊ እግር ኳስ ቡድን ጋር ሁለት ጊዜ ማጣጣም ችሏል በ1994ና 2002 ሶስት የዓለም እግር ኳስ ዋንጫ ፍጻሜዎች ላይ የመሳተፍ ዕድልንም አግኝተዋል ክቡራትና ክቡራን ይህ የብራዚላዊ ካፉ የማይረሳ ታሪክ ነው የደቡብ አሜሪካ ፉትቦለር ኦፍ ዘይር ምርጫንም በ1994 ላይ ወስደዋል ፔሌ በሕይወት በነበረበት ጊዜ ጊዜ በህይወት ያሉ የፊፋ ምርጥ መቶ እግር ኳስ ተጫዋቾችን 2004 ላይ ሲመርጥ አንደኛው ካፉ እንደሆነ ይነገራል። ብራዚላዊው ካፉ በተጫዋችነት ዘመኑ ሪከርድ የሚባሉ ስኬቶችን አስመዝግቧል። ለብራዚል ብሔራዊ እግር ኳስ ቡድን 142 ጨዋታዎች ላይ በመሰለፍ እንዲሁም ደግሞ ለ16 ዓመታት ለብራዚል ብሔራዊ ቡድን በመጫወት ሪከርዱ በእጁ ተይዟል። የሴሪያ ዲፈንደር ኦፍ ዘ ይር ተብሎም ሁለት ጊዜያት መመረጥ ችሏል ባለንዶር ድሪም ቲም ውስጥ በሁለት ሺህ ሃያ መካተት የቻለም ድንቁ ሰው ካፉ እንደሆነ ይነገራል። የአመራር ብቃቱም በወጥነት መዝለቁና ለማጥቃት የቡድኑን መንገድ መክፈት መቻሉም ካፉ ከሚደነቅበትና ከሚወደድበት አጋጣሚ ነው ይባላል። በዓለም እግር ኳስ መድረክ ላይ በሱ ቦታ ከሚጫወቱት መካከል ሀቪየር ዛኔቴ፣ ፊሊፕ ለሃም ዳኒ አልቬስ እና ካርሎስ አልቤርቶ ቢጠቀሱም ካፉ ግን የበላዩ ከፍ ያለው ነው ሲሉ በርካቶች አድናቆታቸውን ሰጥተዋል። ካፉ ለብራዚልም ሆነ ለዓለም እግር ኳስ እጅግ የተለየ ነው ተብሏል። በሴሪያ ሮማና የሲሚላንድ በነበረበት ጊዜም የጣሊያን ካቴና የሚባሉ አጨዋወት እንዲቀየርና በመስመር ወደፊት እየሄዱ ማጥቃትና ለቡድን የማጥቃት መንገድ መፍጠር ላይ ትልቁን ሚና የፈጠረና የእግር ኳስ የጨዋታ ቅርጽ ለውጠዋል ከሚባሉት መካከል አንዱ ተደርጎ የሚጠቀስ ነው። ሁሌም በእግር ኳስ እደሰታለው በእግር ኳስ እኮራለሁ የሚለው ካፎም ለበጎ ስራዎችም እጁ የተፈታ ነው ይሉታል የሚያውቁት። በተለያዩ የበጎ አድራጎት ስራዎች ላይ በመሳተፍ ለአገሩ ብራዚል ችግረኞች መድረስ የቻለ ድንቅ ሰው ነው ሲሉም ያሞካሹታል። ካፉ በጣሊያን ሴሪያም እጅግ ባሳየው ድንቅ ብቃት የተነሳም ሮማም ሆኑ ሄሲ ሚላኖች ሃሎፌም አድርገው በክብር መዝገባቸው ላይ ጻፉት። እርሱን የሚዘክር መገለጫም በክለቦቻቸው ጽፈት ቤትና በስታዲየሞቻቸው ማስቀመጥ ችሏል። የካፉ ደጉ የእግር ኳስ ታሪክ እንደሚነሳ ሁሉ በፓስፖርት የደረሰበት እንግልትና የተፈጠሩ ውዝግቦች ሁሌም ይታወሳሉ። እስከ ዘብጥያ ያደረሰው አጋጣሚ ተፈጥሮ እንደነበርም እንዲሁ የሚታወስ ነው። ክብራትና ክብራን አድማጮች ካፉን ያስታወስንበት ጥንቅራችን ይህ ነበረም። ጤና ይስጥልኝ።